ሰላም ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? ደህና? እንኳንም ለፀሎተ ሐሙስ አደረሳችሁ እያለሁ እኔን ምናተን እንኳንም በሰላም አደረሰን አደራሳችሁ። ኦኬ ተጠፋፍተን ነበረ ከአንድ አመት ከስድስት ወር በላይ ማለት ነው። እና ያው በእርግጥ አልቀጥልበትም ይሄንን ዩቲዩብ እንትን አለበትም ኦልሬዲ ተዘግቷል ማለት ነው። እና ግን ዛሬ ዝም ብዬ እስኪ ልግባበት ብዬ መጣሁ ወይ ማለት ነው። እና እንዴት ናቸው? ሁሉ አማን፣ ሁሉ ሸጋ። አንድ ሰው መጥቷል። እስኪ ጻፍ ወይም ጻፊ እሺ። እና

ኦኬ ጋባኛ ሁን ገና እዚህ ጋ ነው፣ አግኝቼዋለሁ። ቦታው ጠፍቶ ቢኳን አንድ ሰው ነበረ ተመልሶ ሄዷል። እንኳንም በሰላም ሄድክ። ለማንኛውም እንኳንም በሰላም በሰላም መሄድ ነው እና ባይ ባይ